የማህበረሰብ አቀፍ የጤና መድህን ስርዓት አስቀድሞ በሚደረግ አነስተኛ መዋጮ የጤና አገልግሎት ወጪ የሚሸፈንበት ስርዓት ሲሆን የከፍተኛ የጤና ወጪ ስጋትን በመቅረፍና ፍትሐዊነትን በማረጋገጥ ሁሉም እንደየህመሙ የጤና አገልግሎት ተጠቃሚ እንዲሆን የሚያስችል አሰራር መሆኑ ይነገራል። ስለሆነም ህብረተሰቡን ካልተጠበቀ ከፍተኛ የጤና ወጪ ከመታደግ ፍትሐዊ የጤና አገልግሎት አጠቃቀምን ከማሻሻልና ጥራት ያለው የጤና አገልግሎት ተደራሽነትን ከማረጋገጥ አንጻር ያለው ፋይዳ ከፍተኛ በመሆኑ የሀገሪቱ መንግስት የጤና መድህን ስርዓትን ተግባራዊ በማድረግ ላይ ይገኛል። መደበኛ ባልሆነው ዘርፍ የተሰማራውን የህብረተሰብ ክፍል ተጠቃሚ የሚያደርገው ይህ የማህበረሰብ አቀፍ የጤና መድህን ስርዓት ከ2003 ዓ.ም ጀምሮ በሙከራ ደረጃ በአራት ክልሎች በተመረጡ ወረዳዎች የተጀመረ ሲሆን በአሁኑ ወቅት ሀረሪ ክልልን ጨምሮ በ ለመላ ሀገሪቱ ተግባራዊ እየተደረገም ይገኛል። የማህበረሰብ አቀፍ ጤና መድን ስንል በሀገራችን እንግዲህ የምንመራበት ሁለት የጤና ፖሊሲዎች አሉ። ሁለት አቅጣጫዎች ላይ እያተኮረ ማለት ነው። አንደኛው በሽታ መከላከል ነው። ሁለተኛ ደግሞ አክሞ ማዳን ነው። የማህበረሰብ አቀፍ ጤና መድን ይህንን ስራዎች ለመስራት ፋይናንሽሊ እራሳችንን ችለን ስራዎችን ለመስራት የሚያስችል አንድ ስኬም ወይም ደግሞ ፕሮግራም ነው። በዋነኛነት ታርጌቱም ደግሞ ምንድን ነው? ዜጎች በድንገተኛ የህክምና ወጪ ሳይጥሩ ወይም ደግሞ በድንገተኛ የህክምና ወጪ ጥሪታቸውና ሀብታቸውን ሽጠው ወደ ድህነት እንዳይመለሱ ፕሮቴክት ማድረግ ነው አንደኛው። ሁለተኛው ዓላማ ደግሞ ሁሉም ኢትዮጵያዊ ሲታመም የጤና አገልግሎት ማግኘት የሚያስችል ስርዓት መፍጠር ነው። ብር ያለው ብቻ ሳይሆን ብር የሌለውም ሰው መታከም የሚችልበትን ስርዓት መፍጠር አላማ። ስለዚህ ማንኛውም ኢትዮጵያዊ ብር ከኪሱ ውስጥ ከሌለ ህክምና የማያገኝበት ስርዓት ተደራሽ ሊሆን አይችልም፣ ተደራሽ ማለት አንችልም ማለት ነው። ስለዚህ በሆነኝነት የጤና አገልግሎትን ተደራሽ ለማድረግ ስርዓቶች መፈጠር አለባቸው። ሰው ከኪሱ ያለው ሰው ሲታመም ከፍሎ ይታከማል። ኪሱ ውስጥ ደግሞ በቂ ብር የሌለው ደግሞ እንደሚታወቀው ሀብት ንብረቱን ሽጦ ወይ ለምኖ የሚታከሙበት ሁኔታ ነው ያለው ማለት ነው። ይሄ ደግሞ ምንም አይነት ዋስትና የሌለበት የጤና ስርዓት ነው። ሆነ ሌላኛው ከጤና መድን ጋር ተያይዞ መነሻ ፖይንቱ ምንድን ነው? የሀገራችን የጤና ፋይናንስ በከፍተኛ ሁኔታ ዶነር ዲፔንደንት የነበረ ነው። ለምሳሌ ከ2010 በፊት ኦልሞስት ከ60 ፐርሰንት በላይ የሚሆን የጤና ወጪን በሌሎች ዶነር ወይም ደግሞ አጋዥ በሚባሉ ድርጅቶች ከበር የሚደረግበት ሁኔታ ያለው ማለት ነው። ይሄ ሁኔታ ደግሞ ከፍተኛ የሆነ ጫናን በአገሪቷ ጤና ሴክተር ላይ በተለያዩ ሁኔታ ይፈጥራል። የጤና ስርዓቱ ሬዚሊየንት እንዳይሆን ወይም ደግሞ ለጥቃት ተጋላጭ፣ ለምሳሌ ወረሽኝ ከተከሰተና ዶነር መልካም ፈቃድ ከሌለው ጤና ስርዓቱ ራሱን ከአደጋ መከላከል የማይችልበት እና የአገሪቷን ዜጋ ጤና ለመጠበቅ የሚያስቸግርበት ሁኔታ ያለው ማለት ነው። ስለዚህ በሌሎች በጎ ፈቃድ ላይ የተመሰረተ የጤና ስርዓት ነበረ። እሱ ደግሞ የትም አይደርሰንም። የጀመርነውን የብልጽግና ጉዞ ለማሳካት ጤነኛ ዜጋ መፍጠር ተገቢ ነው ወይም ደግሞ የዜጎቹን ጤና መጠበቅ መሰረት ነው። ያለ ጤና ሰርቶ የሚለማ ወይም ደግሞ የሚያፈራ ሀገሩን የሚጠብቅ ተምሮ ደግሞ እውቀት የሚያገኝ ዜጋ ማግኘት ያስቸግራል። ስለዚህ የዜጎች ጤና ለሀገር ብልጽግና መሰረት ነው ተብሎ ይታመናል። እውነትም ጭምር ነው ማለት ነው። ይህንን ለማሳካት እንግዲህ የዜጎችን ጤና አስተማማኝ በሆነ መልክ፣ ስርዓታዊ በሆነ መልክ ዲዛይን አድርጎ መተግበር ያስፈልጋል። ለዚህ ደግሞ ሁሉም ኢትዮጵያዊ ዜጋ ፍትሐዊ በሆነ መልክ የጤና አገልግሎትን ማግኘት መቻል ይኖርበታል። ለዛ ተብሎ የተቀየሰ አንድ የጤና ፋይናንሲንግ ስርዓት ነው። በዓለም አቀፍ የጤና ድርጅት ዝቅተኛ መስፈርት መሰረት አንድ ሰው በአመት በአማካኝ ከ2.5 እስከ 3 ለሚሆን የምልልስ ጊዜ የጤና ተቋማትን መጎብኘት ይኖርበታል። ሆኖም በሀገራችን ያለው ወደ ጤና ተቋም የሚደረግ ምልልስ በአመት ከአንድ ጊዜ በታች እንደሆነ በ2010 የወጣ ጤናና ጤና ነክ ጠቋሚ መረጃ ያሳያል። ይህም ማለት አንድ ሰው የሕክምና ክትትል ለማድረግ ወደ ጤና ተቋማት በአመት አንድ ጊዜ እንኳን የመሄድ ባህሉ አሊያም ልምዱ ዝቅተኛ መሆኑን ያመላክታል። ዝቅተኛ የጤና አገልግሎት አጠቃቀም እንዲኖር ካደረጉ ምክንያቶች መካከልም በአገልግሎት ወቅት ከኪስ የሚከፈለው ወጪ ከፍተኛ መሆኑ በዋነኛነት ይጠቀሳል። ይህ በመሆኑም የጤና አገልግሎቶችን በአብዛኛው የተጠቀመ ያለው የተሻለ ገቢ ያለው የህብረተሰብ ክፍል ሲሆን፣ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች ህመም ሲያጋጥማቸው የህክምና ወጪን ለመሸፈን ንብረታቸውን ለመሸጥ ወይም ለከፍተኛ ብድር ብሎም ለዘላቂ የጤና ችግር ወይም ሞት ይዳረጋሉ እናም ለዚህ ችግር ፍቱን መድኃኒት የሆነው የጤና መድህን ከግለሰቦች ኪስ የሚወጣውን ገንዘብ ሙሉ በሙሉ በማስቀረት እፎይታን በመፍጠር ለህክምና ወደ ህክምና ተቋማት የሚያቀኑ የህብረተሰብ ክፍሎችን ቁጥር ከመጨመር አንጻር እያበረከተ ያለው አስተዋጽኦ ከፍተኛ መሆኑ ይነገራል። ላብነትም በ2016 በጀት ዓመት በክልላችን ከ182000 በላይ የሚሆኑ የህብረተሰብ ክፍሎች የህክምና አገልግሎት ማግኘት መቻላቸው ይገለጻል። ክፍያ፣ ጤና መድህን ከመጣ በኋላ እንትኑ አቅርቦቱ ማለት የገንዘቡ ልክ ወበር ነበር የምንከፍለው በፊት አሁን ግን በአንድ ጊዜ አጠቃለን ስምንት መቶን ከፍል ነበረ። ከዚህ በፊት አሁን ደግሞ ሺ ምናምን ብር ነው። በጣም አሪፍ ነው። አንድ ጊዜ ከፍለን ዓመት ስንታከም ቤተሰብ ጭምር ነው ያለው። የኔ አሁን ስድስት ቤተሰብ ነው። ለዚህ ስድስት ቤተሰብ በታመመ ቁጥር ገንዘብ ከፍለን ስናወጣ በጣም እጥፍ ነበረ። አሁን ግን በጣም ጥሩ ነው። ለእኛ በጣም ቆንጆ ነው። ጥሩ ነው እናገኛለን የሌለው መድኃኒት ውጭም ግዙ ይሉናል እዛም የደምም እየወሰድኩ ነው ምርምራም አደርጋለሁ በቃ ደህና ነው በጣም ጥሩ ነው ልዩነቱ ለእኛ ለደሆች በቃ በጣም ጥሩ ነው እግዚአብሔር የተመሰገነ ይሁን በጣም ደስተኞች ነን በሚደረግልን መስተንግዶ ማናውቀውን ቦታ እንኳን እያሳዩን እየታከምን ነው ያለ ነው በጣም ቆንጆ ነው አቅምን ያገናዘበ ነው በፊት እንግዲህ ብዙ መንገላታት ነበረው። አሁን በቀላል ሰዓት ከፋርማሲ ፋርማሲ የሌለውን መድኃኒት ወደ ሌላለኛው ፋርማሲ እየላኩን ነው። እየተገለገለን ያለ ነው፣ ደስተኛ ነን። እግዚአብሔር የተመሰገነ ይሁን። ደስተኞች ነን። እኛ አሁን በጣም ብዙ ነገርማ ቀንሶ አይገናኝም፣ መሬትና ሰማይ ነው ያናያ ይሄ አይገናኝም። ለአንድ መድኃኒት የምታወጣው እዚህ አሁን እኔ ሳምንት ከሱ በላይ አልጋ ተኝቼም ብዬ የማወጣው ለአንድ መድኃኒት ነበረ መጀመሪያ ጤና መድን ሳይኖር ማለት ነው። አሁን ጤና መድን በጣም ጥሩ ነው። በጣም ትልቅ አስተዋጽኦ አለው። ምን ጥቅም አመጣ የሚለውን ስንመለከት አንደኛ የሕብረተሰባችንን የጤና አገልግሎት የመፈለግ ባህሪን ከመሰረቱ ቀይሯል። ቅድምም ለመጥቀስ እንደሞከርኩት አንድ እናት ለምሳሌ ስትታመም ብሮ ብር ኪሷ ከሌለ ወይም ደግሞ የሚሰጣት የሚያበድራት ሰው ከሌለ እዛው ቤት ተኝታ የተለያዩ ባህላዊ ነገሮችን ተጠቅማ ለመዳን የምትሞክርበት ሁኔታ ነው ያለው። አሁን ግን የጤና መድን አባል ከሆኑ ጀምሮ መታወቂያቸው ይዘው ወደ ጤና ጣቢያ፣ ወደ ጤና ኬላ እንዲሁም ወደ ሆስፒታል የመምጣቱ ምልልሱ ጨምሯል ማለት ነው። እንደ ምሳሌ የ2016 ዳታ ብንመለከት በአንድ አመት ውስጥ ከ45 ሺህ አባወራ ውስጥ ወደ 182 ሺህ የሚሆን ዜጋ ቢያንስ አንድ ጊዜ በጤና ተቋም መጥቶ አገልግሎት አግኝቷል። በዚህ ስድስት ወር ውስጥ ከሐምሌ 2016 እስከ ታህሳስ 2017 ድረስ ብቻ 62500 የሚሆኑ ዜጎች በሀረሪ ክልል ውስጥ በሚገኙ ጤና ተቋማት የጤና መድን ተጠቃሚዎች አገልግሎት አግኝተዋል። እነ የጤና መድን ተጠቃሚዎች ሀያ ሁለት ሚሊዮን የሚያወጣ አገልግሎት ተገዝቶላቸዋል። ሀያ ሁለት ሚሊዮን ብር የሚያወጣ አገልግሎት ተገዝቶላቸዋል። ሰው ይሄ ምን ያሳያል? በየጊዜው እያደገ እያደገ ያለና የኅብረተሰባችንን የጤና አገልግሎት የመፈለግ ባህሪ ከመሰረቱ የቀየረ መሆኑን ያሳየናል። ይሄ ደግሞ በሀገሪቷ ራዕይ ላይ የራሱ የሆነ እንድምታ ያለው ጉዳይ ነው። ምክንያቱም ዓለም አቀፍ የሆነ እውነታው የሚያሳየው ዜጎች የጤና አገልግሎትን የመፈለግ ባህሪያቸው ከመሰረት እየተቀየረ ሲሄድ የመኖር ምጣኔቸው ወይም ደግሞ ላይፍ ኤክስፔክታንሲያቸውም ከፍ ይላል ጤነኛ ነታቸውም ከፍ ይላል የሚል ጀነራል ኮንክሉዥን አለ ማለት ነው። በዚህ መሰረት እንግዲህ ጤና መድን በመላ አገሪቷ ሲተገበር ዜጎች የጤና አገልግሎት የመፈለግ ባህሪያቸውን በመቀየሩ በበሽታ ቶሎ የመሞት ፕሮባብሊቲቸው ይቀንሳል ተብሎ ይታሰባል። ከዛም አልፎ ደግሞ ምርታማነታቸው ከጊዜ ወደ ጊዜ እየተሻሻለ ይሄዳል። ምርታማነቱ ሲሻሻል ደግሞ አገሪቷ የያዘችውን ራዕይ ለማሳካት ዜጎች የሚያበረክቱት አስተዋጽኦ ከጊዜ ወደ ጊዜ እየጨመረ የሚሄድበት ሁኔታ ይፈጠራል። በአጠቃላይ አንደኛው ይሄ ነው ያመጣው ጥቅም። ሁለተኛው ደግሞ በቤተሰብ ደረጃ ያመጣውን ጥቅም ብንመለከት ብዙ ዜጎች በህክምና ሀብት ንብረታቸውን ሽጠው ወደ ድህነት ሲመለሱ እናያለን። ድሮ ምክንያቱም በሽታ አይታወቅም ከየት እንምጣ፣ የሆነ ጊዜ ላይ ይመጣል። ጤናን የመሰለ ነገር የለም ማለት ነው። ለዛ ግን ዋስትና እየሰጣቸው ነው። ለምሳሌ ባለፈው ዓመት ብቻ አዲስ አበባ ድረስ ልከን እስከ 200 ሺህ ብር አውጥተን ያሳከምናቸው ዜጎች አሉ ማለት ነው። እስከ 200 ሺህ ብር አውጥተን ያሳከምናቸው ይሄ እንግዲህ ምናልባት እነሱንም አግኝታችሁ ከሆነ የተሻለ ነገር የተጠቀሙበት ሁኔታ ያሳያል። ስለዚህ ሁለተኛው ጥቅም ይሄ ነው። በቤተሰብ ደረጃ ያለውን ወደ ድህነት የመመለስ ፕሮባብሊቲን ይቀንሳል። ከዛም ባለፈ ደግሞ የቤተሰብን ጤና ፕሮሞት ያደርጋል ያበረጽጋል፣ ለሰው ልጅ ዋስትና ይሰጣል ማለት ነው። ከታከም ከታመምክ ትታከማለህ የሚል ዋስትና እረፍት ሳይኮሎጂካሊ የሚሰጥ ስኬም ነው። በዚህ መሰረት የጤና ዘርፉን በከፍተኛ ሁኔታ እያነቃካ የተሻለ ኢንጌጅ ከህዝቡ ጋር እንድናደርግም እያደረገ ያለ ነው። የማህበረሰብ አቀፍ ጤና መድህን ታካሚዎች አስቀድመው በሚያዋጡት አነስተኛ ወጪ የህክምና አገልግሎት እንዲያገኙ ከማድረግ አንጻር እያበረከተ ያለው አስተዋጽኦ ከፍተኛ ቢሆንም ከመድኃኒትና ከተለያዩ የህክምና ቁሳቁሶች ጋር ተያይዞ በተገልጋዩ ዘንድ ቅሬታ ይነሳል። የሐረሪ ክልል ጤና ቢሮም ይህን ችግር ለመቅረፍ በአንድ ሆስፒታልና በስምንት ጤና ተቋማት ለማህበረሰብ አቀፍ የጤና መድህን አገልግሎት የማህበረሰብ መድኃኒት ቤቶችን በማቋቋም ወደ ስራ አስገብቷል። ይሁንና ከመደበኛ ፋርማሲዎች በተጨማሪ መድኃኒቶችንና የህክምና መገልገያዎችን በቂና ግባብ በሆነ መልኩ በማቅረብ የህብረተሰቡን ፍላጎት በማርካት የጤና አገልግሎት ጥራትን ለመጨመር ያግዛሉ የተባሉ እነዚህ ሞዴል መድኃኒት ቤቶች በሚፈለገው ልክ አገልግሎት እየሰጡ አለመሆናቸው ይገለጻል። ያው አገልግሎቱ ማለት ነው። ያው ትመረመራለ ካርድ ምናምን ላይ ጥሩ ነው። ምርመራ ላይ የሚመረምሯል፣ ግን ዋናው መድኃኒት ነው። መኒት መድኃኒት ከሌለው ለመድኃኒት ነው የምትመረመረው። መድኃኒት የለም ነው በቃ። የትም ብትሄድ የለም መድኃኒት አሁን ራሱ ሳ1 3 4 5 6 አዞላት ሳምስቱ የለም አንድ ነው የለውም። ባለ ሀምሳ ብር ዋጋ ነው ያለው እና ከውጭ ልገዛ ነው ሆን። ስለዚህ ጥቅሙ ምኑ ላይ እንደሆነ እንግዲህ የጤና መድን አገልግሎቱ ለላቦራቶሪ እሱን እንጠቀምበታለን። በተረፈ በአመት ውስጥ ግማሹን አመት መድኃኒት የለም ተብሎ ከውጭ ነው የምንገዛ። አንዳንድ ያልፎ አልፎ አንዳንዱ የለም ይላሉ፣ የቀረውን ይሰጡንና ከውጭ እንገዛለን በጣም በጣም አሁን አንዳንድ ሲኖረን እንገዛለን። ከሌለ አርፈው ወደ ቤት ነው የምንሄደው። የምንችለው ከሆነ እንገዛለን። ማን ችለው አቅማችን የማይፈቅድ ከሆነ ትህተነው ወደ ቤት ነው። የግል ውድ ነው። ግን በአብዛኛው ጊዜ ያው እዚህ የሚሰጠን መድኃኒት ከውጭ ነው እንጂ ከመንግስት እናገኘው አልቻለም። ይሄ መስተካከል ያለበት ጉዳይ ነው። ሌላው በከፊል ያው እንደ ማንኛውም ሰው እንጠቀማለን። እኛ ጋር ያለውን መድኃኒት እንሰጣለን ከሌለ ደግሞ ስቶክ አውት አድርገን ወደ ቀይ መስቀል እንልካለን። እኛ ጋር ደግሞ በብዛት የማይገኘው ጤና መድን በየጊዜው በየሶስት ወሩ በየስድስት ወሩ ቢከፍለን ኖሮ መድኃኒት እጥረት ይኖራል ብዬ አላስብም። ለዛም ይመስለኝ የመድኃኒት እጥረት የሚኖረው እንጂ በጊዜ በአግባቡ ቢከፈለን ሙሉ በሙሉ ይሞላል ብዬ አስባለሁ። እኛ እንደ ቢሮ የለየናቸው ተግዳሮቶች አንደኛው የመድኃኒትና የሕክምና ግብዓት አቅርቦት ጉዳይ ነው። የመድሃኒትና ህክምና ግብዓት አቅርቦትን ለመፍታት እንደ ሀረሪ ክልል ጤና ቢሮ ምን ያደረግን ብለን እራሳችንን ስንመለከት እያደረግን ያለውን ለመግለጽ ያክል እንደሚታወቀው የዛሬ ሁለት ዓመት በዘጠኙ ወረዳ የኮሚኒቲ ፋርማሲ እንዲኖር አድርገናል። ይሄ ዓላማው ምንድን ነው? ከመደበኛው የሆስፒታል ፋርማሲ ጎን ለጎን ለጤና መድህን ተጠቃሚዎች መድኃኒት እንዲቀርብና የሚቀርብበትን ስርዓት መፍጣት ነው። ሁለተኛው ደግሞ ከዚህ ጋር ተያይዞ ምንድን ነው፣ ከኢትዮጵያ መድኃኒት አቅራቢ ኤጀንሲ ጋር ወይም ደግሞ አገልግሎት ጋር የቅርብ ግንኙነት በመፍጠር በተለይ ኮሚኒቲ ፋርማሲዎች መድኃኒቶችን በብድርም ጭምር ቅድሚያ ተሰጥቷቸው እንዲወስዱ አግሪመንት አድርገናል ማለት ነው። ሀረሪ ክልል ውስጥ ያሉት ኮሚኒቲ ፋርማሲዎች አዲስ አበባ የሚገኘው፣ ድሬዳዋ የሚገኘው የኢትዮጵያ ፋርማሲዩቲካል ሰርቪስ ወይም ደግሞ የኢትዮጵያ መድኃኒት አቅራቢ አገልግሎት ጋር ባደረግነው ስምምነት ኮሚኒቲ ፋርማሲዎች በሙሉ ሄደው ያለውን መድኃኒት ያለምንም ሰልፍ በብድርም ጭምር እንዲወስዱ አሬንጅመንት አድርገናል። ነገር ግን ያለው ችግር ምንድነው ነው በሀገሪቷ ደረጃ ያለው የመድኃኒት አቅርቦት በጣም ዝቅተኛ ነው። ስቶክ ያለመገኘት ችግሮች አሉ ማለት ነው። ስቶክ ያለመገኘት ችግሮች አሉ። አሁን እኛ በዚህ ወቅት ያለን አሳስመንት በሀረሪ ክልል ውስጥ አንድ የጤና ተቋም ላይ የታዘዘልህም መድኃኒት እዛው ቦታ የማግኘቱ ፕሮባብሊቲ ሰባ አራት ፐርሰንት ነው ክልል ውስጥ የመገኘቱ ፕሮባብሊቲ ግን ዘጠና ፐርሰንት ነው ለምሳሌ ይሄም ማለት ነው ኤረር ወረዳ ላይ የታዘለት ሰው መቶ ሰው ካለ ከመቶ ውስጥ ሰባ አራቱ እዛው ያገኛል ሀያ ስድስቱ ላያገኝ ይችላል ማለት ነው ሊያገኝም ይችላል ነገር ግን ወደ ጆጉላ ከመጣ ወይም ደግሞ ወደ ከተማ ሲመጣ ከተማ ውስጥ ይሄ በተለይ ኤሴንሻል ድረግስ የምንለው ወይም ደግሞ መሰረታዊ መድኃኒቶች ማለት ነው ይሄንን ስንመለከት በኢትዮጵያ ውስጥ ካሉት ሌሎች ክልሎች የተሻለ ነው በቁጥር ምክንያቱም አንደኛ ጂኦግራፊካሊ ስሞል መሆናችንም አግዞናል። ከኢትዮጵያ መድኃኒት አቅራቢ ጋር ያደረገው አሬንጅመንትም አግዞናል ማለት ነው ስለዚህ ይሄ ግን በቂ ነው በቂ አይደለም መቶ ፐርሰንት መሆን አለበት የእኛ ታርጌት ፍላጎት መቶ ፐርሰንት መድኃኒት መገኘት አለበት ለዚህም እየሰራን ያለ ነው የማህበረሰብ አቀፍ ጤና መድን ስርዓትን ተግባራዊ በማድረግ ሂደት ውስጥ ለተጠቃሚዎች የሚታዘዙ መድኃኒቶች በመደበኛና በሞዴል መድኃኒት ቤቶች እጥረት ሲያጋጥም ተጠቃሚዎች ከኢትዮጵያ ቀይ መስቀል ማህበር ፋርማሲ መድኃኒት የሚያገኙበት አሰራር ተዘርግቷል። በዚህ መሠረት የክልሉ ጤና ቢሮ ከኢትዮጵያ ቀይ መስቀል ማህበር መድኃኒት መደብር ጋር ውል በመግባት በተጠቃሚዎች ከሆስፒታልና ጤና ጣቢያዎች የማይገኙ መድኃኒቶችን ማግኘት የሚችሉበትን አሰራር ቢዘረጋም አሁንም በተጠቃሚው ዘንድ ቅሬታዎች ይደመጣሉ። የኢትዮጵያ ቀይ መስቀል ማህበር መድኃኒት መደብር ለማህበረሰብ አቀፍ ጤና መድን ተጠቃሚዎች ለማቀርበው መድኃኒት የሚከፈለኝ ገንዘብ በጊዜ የማይፈጸምልኝ በመሆኑ እንደ ልብ መድኃኒት ገዝቼ ለተጠቃሚዎች ማቅረብ እንዳልችል አድርጎኛል ይላል። መድኃኒቱን እኔ እንዳልኩ አንድ ቀን ይገኛል፣ አንድ ቀን አይገኝም። እዛ ሂዱ፣ እዚህ ሂዱ፣ ውጣ ውረዳሉ። ጤና መድን በከፊል ደህና ነው፣ ምንም አይል። ግን መድኃኒቱ በአብዛኛው አይገኝም። ቀይ መስቀል ይባላል፣ ቀይ መስቀል ሲቄ ዜሮ ነው፣ ባዶ ነው። እዚህ ግን እዚህ ጣቢያ ግን ያላቸውን ይሰጡና ሌላውን በግል እንገዛለን እና ደህና ነው። መቼም በጎ ነው፣ ለህብረተሰቡ አገልግሎት እየሰጠ ነው ነው የምለው። ከኢንሹራንስ ጋር ተያይዞ ያለው ችግር ምንድን ነው? ጤና ተቋማት ያሉት ጤና ጣቢያዎች እና ምናምን እኛ ላይ ጫና አለ። ያ ምንድን ነው? እኛም እንደ አቅማችን እንዳንሰራ አድርጎናል። እንደገና የክፍያ መዘግየት አለ። የክፍያው መዘግየት ወይ ከእኛም በወቅቱ ሪፖርት ስራ በዝቶ ብላ እናስገባ እንችላለን። እነሱ ጋም ከገባ በኋላ ረጅም ጊዜ ሊቆመጥ ይችላል እና ያ ያ ነገር ገንዘቡ ቀድሞ ቢሰጠን ኖሮ ሰርተን ኦዲት ያው ከመንግስት ጋር ስለምንሰራ ኦዲት ይደረጋል። ገንዘቡ ቅድም ቅድሚያ ክፍያ ቢኖር ኖር በጣም ቆንጆ ነበር፣ ለህብረተሰቡ እንደፈለግ ምናምን። እኛ አሁን በዱቤ ነው የምናመጣው። አበዳሪዎቻችን ደግሞ በጊዜ ገንዘብ ይፈልጋሉ። ቀጥሎ ካልከፈልክ አይሰጡም። አሁ እንግዲህ ከቀመስር ጋር የግዢ ውል ነው የምናደርገው፣ ግዢ ገዝተን ነው የምንከፍለውም ማለት ነው። ነገር ግን እኛ ቅድም ክፍያ የሚከፍል ናቸው ሰው እሱን እናስተካክላለን፣ እንደዛ የሚባል ነገር የሚኖር ከሆነ ነገር ግን አሰራሩ ምንድ ነው? ቀይ መስቀል የመንግስት ተቋም አይደለም፣ ነገር ግን ሀረሪ ክልል ውስጥ ጥሩ መድኃኒት ያቀርባል በሚል ውል ገብተን ተስማምተን መድኃኒቱን ሲያቀርብ ክፍያ ይጠይቃል ማለት ነው። ያለን ውል እሱ ነው። ያለ ውል የሽያጭ ውል ውል ካደረገ በኋላ አገልግሎት ከሰጠ በኋላ ለምሳሌ ለአንድ ወር የሰጠውን አገልግሎት ይህ ያለ አገልግሎት ሰጥቻለሁ፣ ይህ ክፍያ ይቀበራል። በዛ ጊዜ ያልተከፈለው ከሆነ የሚታይ ይሆናል። ነገር ግን እሱን በወቅቱ እንከፍላለን። ምንድነው? ቅድመ ክፍያ የመጠየቅ ፕሮባቢሊቲ ያለው ቅድመ ክፍያ ማለት ምንድነው? ቀድመ ይሄን ያክል ክፈልን፣ ከዛ በኋላ ደግሞ አገልግሎቱን ከሰጠው በኋላ በአገልግሎት እከፍልሃለው ነው። እሱም ደግሞ አሁን ያለንበት የፋይናንሻል ካፓሲቲው አይፈቅድም። ምክንያቱም የጤና መድን ስርዓት ፋይናንሻል ካፓሲቲ ይፈልጋል፣ አገልግሎት ለመግዛት፣ መድኃኒት ለመግዛት ለዛ ነው። እና እሱን አሬንጅመንት እናስተካክላለን። አሁን ጤና ተቋማት ላይ ካፕቴሽን የሚባል ስርዓት እንጀመር ነው። ይህ ስርዓት እንደዚህ አይነት ነገሮችን የሚፈታ ይሆናል ማለት ነው። ማንኛውም የጤና ተቋም በጤና መድህን በገባ ውል መሰረት ደረጃውን የጠበቀ የጤና አገልግሎት ለተጠቃሚዎች የመስጠት ግዴታ እንዳለበት በጤና መድህን አዋጅ ክፍል 7 አንቀጽ 23 ላይ ተብራርቷል። በዚህ አዋጅ ላይ በግልጽ እንደተመለከተው የጤና ተቋማት በውላቸው መሰረት በተተመነው ዋጋ ደረጃውን የጠበቀ የጤና አገልግሎት ለተጠቃሚዎች መስጠት ካልቻሉ በሀገሪቱ የወንጀልና የፍትሐ ብሔር ሕጎች ተጠያቂ እንደሚደረጉ ተመላክቷል። ይህ የሆነበት ምክንያትም ተጠቃሚው ሕብረተሰብ ለጤና መድህን የፋይናንስ ምንጭ በመሆኑ የስርዓቱ ባለቤት ከመሆኑ በመነጨ ሲሆን በዚህ የአሳታፊነት መርህ መሰረት በጤና ተቋማት በሚያገኘው አገልግሎት ካልረካም ቅሬታ የሚያቀርብበት ቅሬታ ሰሚ አካል መቋቋም እንዳለበት በጤና መድህን አዋጅ ክፍል 7 አንቀጽ 28 ላይ ተደንግጓል። ይህን መሰረት በማድረግም የሀረሪ ክልል ጤና ቢሮ ከጤና መድህን ጋር ተያይዞ የሚነሱ ቅሬታዎችን የሚቀበል የሚተነትንና መፍትሄ የሚሰጥ ቅሬታ ሰሚ አካል አቋቁሟል። ይህ ቅሬታ ሰሚ አካልም ከተቋቋመ ጊዜ ጀምሮ ከማህበረሰብ አቀፍ ጤና መድህን አገልግሎት ጋር ተያይዞ በተገልጋዮች ለሚቀርቡ በርካታ ቅሬታዎች መፍትሄ በመስጠት ላይ መሆኑ ይነገራል። ላብነትም ከላብራቶሪ ምርመራ ጋር ተያይዞ በጤና ተቋማት ላይ በተጠቃሚዎች የሚነሱ ቅሬታዎችን ከመፍታት አንጻር ከወራት በፊት 15 ሚሊዮን ብር የሚያወጡ የላብራቶሪ መሳሪያ ተገዝተው ለጆግላ ሆስፒታል እና ለስምንት ጤና ጣቢያዎች መከፋፈሉ ይገለጻል። ጥሩ እንዳልኩኝ በዚህ አመት ይህንን አገልግሎት አሰጣጡን ስርዓት ላይ ያሉ ችግሮችን ከባህሪ ጋር የተያዙ ችግሮችን ለመፍታት ይህን የቅሬታ ስርዓት የጀመር ይሄ ሁሉም ተዘርጓል። አሁን ያለው ሁኔታ ጥሩ ነው ባለን ሪፖርት እሱን ይበርድ አድርገን የምንሄድበት ይሆናል። ከዛም አልፎ ደግሞ ቅሬታ ላይ ተቋም ለብቻ አይደለም፣ ቢሮ ላይም ተደራጅቷል። ቢሮ ላይም ተደራጅቶ የቅሬታ አፈታት ኮሚቴ ተደራጅቷል። እንዲሁም ደግሞ ኦንላይን ወይም ደግሞ በስልክ ጥቆማ የሚሰጥበትን ነፃ የስልክ ጥሪ አለ። 6864 አስታውቀናል። 6864 ላይ ደውሎ ጥቆማ መስጠት ይችላል ማለት ነው፣ ችግር ካለ ማለት ነው። ሶ አሁን ያለው ተጨባጭ ሁኔታ ከባለፈው ዓመት ከ2015 16 አንፃር በጣም ቀንሷል ማለት እንችላለን። ያለው በጣም ቀንሷል፣ ሙሉ በሙሉ ቀንሷል። ምክንያቱም ግብአቶችም እየተሟሉ ስለሆነ ማለት ነው። አቅማችን እንደባለፈ አይደለም። አይደለ ቀደም ያነሳሁት ለምሳሌ የሲቢሲ ማሽን የኬሚስትሪ ማሽኖች ብዙ ነገሮችን ለውጠዋል፣ ብዙ ቅሬታዎችን ቀንሰዋል በተጨባጭ ለምሳሌ ማለት ነው። ስለዚህ የተሻሉ ነገሮች አሉ። አሁንም ግን ማሳካት ከምንፈልገው ግብ አንጻር ገና ብዙ ይቀረናል። ያው ይሄ ፕሮግራሙ ከተጀመረ ጀምሮ የመድኃኒት እጥረት ተብሎ ብዙ በህብረተሰቡ ቅሬታ እንደዚህ ወረቀቶችን ስንሰበስብ የምንወስድበት ሁኔታዎች ነበሩ ማለት ነው። ስለዚህ ሀያ አስራ አምስት ላይ በዛ የቅሬታ ዶክመንት ተነስቶ ነው ማለት የመድኃኒት አቅርቦት ችግር አለ የሚባለውን ነገር ለማሳለጥ እና ለማስተካከል የተጠቃሚዎች ወይ አባላት ቅሬታን ሰብስቦ በዛ መሰረትም ያው የማህበረሰብ አቀፍ ፋርማሲዎችን በእንደ ክልል ዘጠኝ ቦታ ላይ የተከፈተበት እና አገልግሎቱን ለማሻሻል የተደረገበት ሁኔታ አለ። አሁን በቅርቡ ደግሞ ሀያ አስራ ስድስት ላይም የላቦራቶሪ የምርመራ አገልግሎትን ለማጠናከር እሱን የተሻለ ደረጃ ለማድረስም በክልሉ ካፒታል የሲቢሲና የኬሚስትሪ ማሽን በጤና ጣቢያ ደረጃ ሆነው ወደ ሆስፒታል ሳይመጡ እዛው ባሉበት የተሻለ አገልግሎት ሳቲስፋክሽናቸውን ለመጨመርና ና ቅሬታውን ለመፍታት የተሰራበትና እዛው ሰርቪሱን የተሟላ ሰርቪስ እንዲያገኙ የተፈታበትና ና የተሟላበት አካሄዶች አሉ። ስለዚህ በዛ መሰረት ኮሚቴው ደግሞ በየሩባመቱ መቱ በየኳርተሩ ምንድን ነው ቅሬታው ያለው የተፈታ ተፈታ ምንድነው፣ ያልተፈታ ምንድነው የሚለውን እራሱ በቢሮ ደረጃ የሚገመገምበትና የሚያይበት ሁኔታ አለ ማለት ነው። ስለዚህ አሰራሩን ማስተካከል ያለበት ምንድን ነው፣ ያልተስተካከሉ ቅሬታዎች ምንድናቸው፣ መፈታት ወደፊት ያለባቸውን የሚለውንም በዛ እይታ እያየ እየሰራንበት ያለበት ሁኔታ አለ ማለት ነው። እንግዲህ ሐረሪ ጤና ቢሮ የሕክምና አገልግሎትን በተመለከተ የህብረተሰቡ አገልግሎቱ ጥራት ያለው እንደሆነ የተለያዩ ስራዎችን ይሰራል። ከነዚህ ስራዎች አንዱ የጤና ባለሙያ ስነ ምግባርን በተመለከተ የሚሰራው ስራ ነው። ቢሮው የጤና ባለሙያ ስነ ምግባርን በተመለከተ የራሱ መመሪያ ያለው ይሄ መመሪያ ተገልጋዩ ህብረተሰብ በህክምና ተቋማት ተገቢውን ፍትሃዊ አገልግሎት እንዳገኝ የሚያስችል መመሪያ ነው ማለት ነው። ከዚህ ጋር በተያያዘ እንግዲህ በየህክምና ተቋማቱ የጤና ባለሙያዎቻችንና የህክምና ባለሙያዎቻችን ለህብረተሰቡ ፍትሃዊና ስነ ምግባሩን የጠበቀ አገልግሎት እንዲሰጡ የተለያዩ ስራዎችን እንሰራለን። በዛው ልክ ሐኪሞች፣ የጤና ባለሙያዎች ጥራት ያለው አገልግሎት ከመስጠት አኳያ ችግር ካለባቸው ደግሞ አስተዳደራዊ እርምጃዎችን እንወስዳለን። የጤና መድህን ተጠቃሚዎች ደግሞ ንጉሶቻችን ናቸው። እንደ ጤናው ዘርፍ ማለት ያለንን ነገር ለነሱ አንሰስት። በየጤና ተቋሙ ያለውን ነገር በሙሉ ይቀርብላቸዋል። በዛ አግባብ አንድ ሁለት ሶስት ብለን የምንቆጥረው ጥቅምም ለህብረተሰባችን እየሰጠ ያለ ፕሮግራም መሆኑ በግልጽ ይታወቃል። ብዙ እናቶችን እምባያበሰ ያበሰ የብዙ እናት አባቶችን የጤና ስጋት የቀረፈ የጤና መድን ፕሮግራም ነው። ይህንን በደንብ እናውቃለን። በዛ ላይ እዚህም እዛም አልፎ ደግሞ የአቅሙ ስምኖቶች አሉብን። ከምናሌት ጋር ተያይዞ፣ ከባህሪ ጋር ተያይዞ፣ እንዲሁም ከአሰራር ጋር ተያይዞ ያሉብንን ቀንቀሌት በመስራት ለማረም እንሞክራለን። ይሄ ግን በየጊዜው ደግሞ ሲኖር ጥቆማዎችን የምንቀበልበትንም ስርዓት እንዘረጋለን። ሰው በመተጋገዝ ካልሆነ ያንን ስርዓት መገንባት አንችልም። ሁሉም በየደረጃው ያለ ኃላፊነት መውሰድ እና እርምጃ መውሰድ ይገባል የሚለውን ነገር ማንሳት እፈልጋለሁ። በተለይ ከወረዳ ጀምሮ እያንዳንዱ ባለበት የአስተዳደር እርከን ላይ ያለውን ችግር ለመፍታት ቆራጥነቱን እንደገና ማደስ ይኖርበታል። ይህንን ደግሞ ለማድረግ የመሪነት ሚናችንን እንወጣለን የሚለውን ነገር ለማንሳት እወዳለሁ። አመሰግናለሁ። በሐረሪ ክልል ተግባራዊ የተደረገ ያለው የማህበረሰብ አቀፍ ጤና መድን አገልግሎት የጤና አገልግሎት ስርዓቱን ፍትሐዊና ተደራሽ ከማድረግ ባሻገር የህብረተሰቡን ወደ ጤና ተቋማት የመሄድ ባህልና ልምድ ከማሳደግ አንጻር እያበረከተ ያለው አስተዋጽኦ ከፍተኛ ነው። ይሁንና በቀጣይ ስርዓቱን ይበልጥ ውጤታማ ለማድረግና ከዚህም ተጠቃሚ ከመሆን አንጻር የማያቋረጥ የጥራት ክትትልና ቁጥጥር በማድረግ በጊዜ ሂደት ሁሉም የሚረካበት የጤና መድን አገልግሎት መፍጠር ይገባል። አሁን ላይ የሕክምና ተቋማትን በመድኃኒትና በሕክምና ቁሳቁስ ግብአት ከማጎልበትና ከማጠናከር አንጻር እየተሰሩ ያሉ ጅምር ስራዎችንም ማጠናከር ይገባል። በተለይም ከህክምና በኋላ በጤና ተቋማት የሚታዘዝላቸውን መድኃኒት ከመደበኛ ፋርማሲዎች፣ ከሞዴል ማህበረሰብ አቀፍ መድኃኒት ቤቶችና ከቀይ መስቀል የማያገኙ ገዝቶ የመጠቀም አቅም የሌላቸው አቅመ ደካሞችን ችግር በምን አግባብ መፍታት እንደሚቻል ማጤንና መፍትሄ ማበጀትም ያስፈልጋል። ከምንም በላይ ደግሞ በጊዜ ሂደት የጤና መድህን አገልግሎት አድማሱ እየሰፋ የተጠቃሚዎችም ቁጥር እየጨመረ የሚሄድ በመሆኑ የማህበረሰብ አቀፍ የጤና መድህን ስርዓትን የሚመራ የሚያስተባብርና የሚያስፈጽም ራሱን የቻለ